አላሁ አክበር ማሻላህ ያለችው ኮሜንት በማስቀመጥ ይህን ቪዲዮ ጀምሩት፣ እስከ መጨረሻው ኮፒሊንግ ሼር ፖስት እያደረጋችሁ ተከታተሉ። ኢትዮጵያዊ ታዳጊ ሐፊዝ ዳውድ ሱላይማን የሳውዲ አረቢያ ትምህርት ሚኒስትር ባዘጋጀው የቁርአን ሂቭዝ ውድድር ሁለተኛ ደረጃን በመውጣት የገንዘብና የሰርተፍኬት ተሸላሚ ሆነዋል። አላሁ አክበር ገና በአምስት አመቱ ቁርአንን አህተመ በአስር አመቱ ደግሞ የቁርአንን ጨረሰ። ይህንንም የተናገሩት ቤተሰቦቹ ናቸው። ታዲያ ይህም አስገራሚ የኢትዮጵያዊ ወጣት በተለያዩ የዓለም ክፍሎች ላይ በተለያዩ ጊዜዎች ላይ በቁርአን ውድድር ላይ ተሳትፏል። አሁንም የሳውዲ የትምህርት ሚኒስትር ባዘጋጀው የቁርአን ውድድር ላይ ሁለተኛ በመውጣት 1200 ሪያልና የምስክር ወረቀት ተበርክቶለታል። ማሻላህ እያላችሁ በደንብ አበረታቱት። ቪዲዮን በደንብ ኮፒሊንግ ሪፖስት እያደረጋችሁ አዳርሱት። የባሏ ጉዳይ ካል አንዳንድ ትንሽ ወጣ ያሉ ሴቶች አይጠፉም፣ ሁሉም ግን አይደለም። እኔ በቃ ላበላ ነው ነው ላጠጣ ነው እንዴ? ሸሚዙን ልከታተል ነው ምናምን እና ለምን መጣሽ? እና በምን በኩል ነው ጀነት የምትገባው? አንዴ ደንብ እያባረረው፣ አንዴ አገር ውስጥ ግቢ ቂብላ እያዞረው፣ አንዴ በራካፋ አካባቢ ሱቁ ጋር ችግር እየፈጠሩበት፣ ይሄ ሁሉ መከራውን አሳልፎ የመጣ ባል እና በምን በኩል ጀነት የምትገቢ? እኔ በቃ ለዚህ ብቻ ነው ማብላት፣ ማጠጣት፣ ማልበስ እና ምን ምንድን ነው የፈለግሽው? አላህ በማብላት በማጠጣት በመከደምሽ ፍራሽ በመጠበቅሽ ጀነት የምታገኝ ከሆነ ከዚህ በለጠ ላንቺ መታደል አለ እንዴ? የለም እኮ መርሃባ በይው። ሴቶች በደንብ አዳምጡ። ወላሂ እሺ የሚል ነገር ከለመዱ ጀርባቸው ላይ ሺ ነገር ባላቸው ይሰጣቸዋል። አንድ እኮ አይደለም ሺ እሺ ውስጥ ሺ ስላለ? ከተኮፈሰች እኩል ምታወራ ከሆነች እሺ የሚል ቃል የሚርቃቸው ከሆነ የመኖር ዋስትናዋ ቤት ውስጥ በጣም ከባድ። እሺ ስትል ትገላለች። አንድ ጊዜ ብቻ ኮፒ ሊንክ አሩ አላሁ አክበር በሉ ሁላችሁም በኮሜንት ይህም ቪዲዮም በደንብ ሼር ኮፒሊንግ ብቻ አላሁ ቪዲዮም በደንብ ሙስሊሞች ከሆናችሁ ዛሬ አስደሳች ነገር ነው ምነግራችሁ። ሙስሊሞች ከሆናችሁ ለእስላም ባላችሁ ፍቅር ልክ በደንብ ይህን ቪዲዮ ኮፒሊንግ ሸር ዱት፣ ሪፖስት አድርጉ፣ ኮመንት ላይም አላሁ አክበር በሉ። በዓለም ላይ ቁርአንን ባይምሯቸው የያዙና ሀፊዝ የሆኑ ሰዎች ምን ያህል እንደሆኑ ልንገራችሁ። ጎግልና ጥናቶች እንደሚያሳዩት ከሆነ ሁለት መቶ ሚሊዮን ሰዎች ቁርአንን ባይምሯቸው ይዘዋል። እናም ቁርአንን ለማጥፋት የሚያስቡ ሰዎች ግዴታ ቁርአንን ለማጥፋት ሁለት መቶ ሚሊዮን ሰዎች መግደል አለባቸው ማለት ነው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

እሰው ቤት ሰርታ እንዳሳደገችው ተናገረ። ሃንኤል ሃይማኖት ፍለጋ ሳይሆን ወደ ፕሮቴስታንት የሄድከው እናትህ ሙሪዳ እሰው ቤት ሰርታ ያበላች ዳቦ ስላላጠገብህ አጥጋቢ ዳቦ ፍለጋ ወደ ፕሮቴስታንት ነው የሄድከው። ራስን አጋልጠሃል። በነገራችን ላይ ይህ ቪዲዮ እየሰራሁት ሃንኤል ወደ እስልምና እንዲመለስ ወይም እናትህ ሙሪዳ በካህድ መካከል ስለተገኘች ትከፍላለች ብዬ ሳይሆን ሙሪዳ የሚለው ስም ምናልባት የጉራጌ ስም ስለሚመስለኝ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 ነው። ምስሉም ምናልባት ሙሪዳ ሌሎች ልጆች ካሉሽ የእስልምና ሃይማኖት እንዲያውቁ የእስልምና ሃይማኖት ውስታዞችን እንዲጠይቁ ብትገፋፊያቸው፣ አንቺም በካዲያ መካከል የገባሽበትን ንስሓ እንድትገቢ ነው የምለው። እስኪ እንደው ለትዝብ ያክል ምናልባት ልጆችሽ እንዲያዩት መጽሐፍ ቅዱስን ወይም ይሄ ቪዲዮ ምናልባት ከደረሰች ነው። እናት ሙሪዳ ቲክቶክ ይኖራታል ብዬ አልገምትም። ሀንኤል የሀብታም ልጅ ነኝ ብሎ እንደዋሸው ሁሉ እናቱን በካህዲያ መካከል እንዴት እንድትገኝ ካደረገ በኋላ ኢየሱስ ከሞት ተነስቷል ሲል ነበረ። ኢየሱስን ከሞት ያስነሳው ፈጣሪ ነው ይላል መጽሐፍ ቅዱስ። የሐዋርያ ሥራ አምስት ሰላሳ ላይ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው ይላል። ኢየሱስ ከሞት ተነሳ ብሎ ማለት ሌላ ቅጥፈት ነው።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 እኔ ቸር ፈጣሪ አይደለሁም እያለ መጽሐፍ ቅዱስ ላይ በግልጽ ሰብኳል። የማርያም ልጅ ኢየሱስ ማለት ነው። ቃለ ረሱሉላሂ ሰላላሁ አለይህ ወሰለም አልሙእሚኑል ቀዊ ሃይሩን ወአሐቡ